ሰላም ሰላም ጤና ይስጥልኝ የመሰረት ጎጃሚው ተከታታዮች ከታታዮች እንደምን አላችሁልኝ? ሰላማችሁ ብዝት ብዝዝት ይበልልኝ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። የወጣፍቼ የነበረ እንደ አዲስ መጥቻለሁ። መደጋገም እንዳይሆንብኝ በር እያያችሁልኝ። እንግዲህ በኢትዮጵያ ኔትወርክ ነው የምሰራ፣ ሁሌ ማለቃቀስ እንዳይሆንብኝ ውዶችዬ በዳታ ነው የምሰራ እና አበረታቱኝ። አሰብኩበት ድረስ እየተበራታታን ደግሞ ለየት ያለ ነገር ይዘን እንድንመጣ ማለት ነው። ዛሬ እንግዲህ ይዣላችሁ። ከመጣው ስልኳ ይስራ አይስራ አላቅም፣ አብረን እንሞክራለን። ቅመምዬ ጋ ልደውል ነው። ቅመምዬ ጋ ልደውል ነው። ቅመም ብዬ ነው ሴቭ ያደረኩት ስልኳን። ራሱ ፕራንክ አደርጋታለሁ። ፕራንክ ላደርጋት ነው። ሚስጥር ነው። ይሄው ቅመም ቅመም፣ ስልኳ ራሱ አይታያጁ አይታየም። እስኪ ካነሳች ፕራንክ ላርጋት፣ ፕራንክ ላርጋት። እንግዲህ ስልኳ ከሰራልኝ፣ ቢዚ ካልሆነች፣ ቪዲዮ እየሰራች ካልሆነ፣ ወይም ያለችበት ቦታ ኔትወርክ ከደረሰው ፕራንክ

በጣም በቀደም ደውለሽ አላየሁትም። ስደውል አታነሽም። በቃ አረብሻትን ብዬ ዝም አልኩ፣ መልሼ እደውላለሁ ብዬ ከዛ በእውነት አለሁልሽ። ህይወት እንዴት ነው? አዲስ ነገር አለ? ክርስትና፣ ትመጫለሽ አትመጭም ነው? በሰላም ይውጣና እመጣለሁ። አስብበታለሁ ነው። ክረምት ላይ እንዳይሆን ክረምት ላይ ነው እንጂ እንደውም ጥሩ። ከመንገዱስ ልክ ናሽ መንገዱ ልክ ናሽ። እኔ ግን ለመብላት፣ ለመታረስ ክረምት ላይ ለጥ በብርዱ አለን ይመስገነሳል። ምንዋ ዩትዩቡ እንግዲህ የሰራ ልጅ ያስተካከለልኝ ልጅ የራሱን አድሴንስ ሰጥቶኝ በጋራ ልንሰራ እንትን ጀምሬዋለሁ ማርያም

አጋጣሚ እሷ ደግሞ ተጎድታ ነው ለካ የምታይ ነሩ። ወይ በጣም እንት እሷ እንዲህ ወርዶ ባቸው ደነገጥኩ እ ከራሴ ላይ ያጠብቅኝ ነው ያከመኝ ነው እግግግግግ ሀገር የሰው ውይ ማርያም እኔስ እኔስ የራሴ ጋ እንትን አልነበረበትም። የተወሰነ ነው ዝም ብሎ በኪሎ ነው የመጣ በእነሱ እንትን ግን የነሱ እኔ ልባሽ ነው። የእነሱ ግን አዳዲስ እቃ ስለነበረ በእኔ ስም የገባው እየእኮ ነው ችግሩ። የኛ ነገር እ እራሱ ደም የፈልቶ ከዛ በኋላ ተደዋውለንም አናውቅም ሰላም ብያቸው አላውቅም። እውነት ሶሻል ሚዲያ ላይ እንግዲህ ሲያዩት ያዩት ይሆናል እንጂ ነርቨስ ሆኜ ብታይ እንግልቱስ አንዱ ላይ ቀኑን ሙሉ ጠዋት የገባው እስከ አስራ ሁለት ሰዓት አልወጣውም ነበር። እኔስ አንድ ቀን ነው አንድ ቀን ነው አንድ ቀን ሄጀ ከምንድን ያሉኝ መሰለሽ ከውጭ ጉዳይ አስመቻሉኝ። ውጭ ጉዳይ ለማስመታት ሄድኩኝ። ከዛ በኋላ መሽቷል ብዬ ወደ ቤት የተመለሱ እንደው ጠዋት ሄጀ ቀኑን ሙሉ ነው አልኩኝ።

መወለዱን ማየት ይቀራል ነው። ወንድ ይሁን ሴት ይሁን ማናየው ብለሽ። ወንድ ከሆነ ደግሞ ባለቤትሽን ፈልጊ፣ አደራሽ ሚዜ አድርጊ።

አለ በደሴ፣ በዚህ በባህር ዳር መሰለኝ። በደሴ ሲመጣ ደግሞ በባህር ዳር በኩል መሰለኝ ባህር ዳር ደረስ እንደ የሆነ እንደገና፣ አይ ከእሱ አዲስ አበባ ይቀርባል ይመስለኛል። የት ይቀርባል? አዲስ አበባ መቅረብማ በዚህ ነው የሚቀርበው። በአዲስ አበባ በቃ ለአገር ሰላም ይሁንልን። እንደምትከዝ ኦኬ። አገር ሰላም ውስጥ ያስቸግራል። እስኪ ፈጣሪ ምሕረቱን ያምጣልን። ያ ባለቤቶች፣ ደህና ነው ደህና ነው፣ እግዚአብሔር ይመስገን። ሰላም በይልኝ። እንግዲህ ወንዴ ስገኝ ሰላም በይልኝ። ሁሉንም ነገር ይገርምሽ እልልሻለሁ፣ እልልሻለሁ፣ እንደሻለሁ። በይ በቃ ውሸቴን ነው፣ እባክሽ። ፕራንክ ላደርግሽ ነበረ አልተሳካልኝም። ማርያምን፣ ማርያምን ወፍ የለም እባክሽ ማርያምን

እነዛን ነገሮች እንዳናጣ መስተካከል አለ። እንደ እግዚአብሔር ፍቃድ እንግዲህ ወደፊት ው የተባለው በህክምናም በሆነ በምንም መሞከሪያ አይቀርም። እንግዲ የምፈልገው ነገር ስለሆነ ይሆን ሁሉም ቤተሰብ የሚጓጓበለት ነገር ስለሆነ ሆን አላቅም። ው ክርስትናው ሳይወለድ ሳይረግስ ክርስትና ለሰው ልሰጥ ነው ብዬ ነው ፕራንክ ያረኳት። ዞሮ ክረምት እንዳታረጊ ብላይ ነበረ ክረምት እንኳን ምናምን ፈጣሪ ያውቃል። ብቻ ያው ወፍ የለም ወፍ ወፍ የለም። እና በጸሎታችሁ አትርሱ፣ ጸሎት አድርጎልኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም ፍቅር አንድነት አይለይም። ላይክ ሰብስክራይብ እያደረጋችሁ ለምታብራታቱኝ ከልብ ከልብ አመሰግናለሁ። እወዳችኋለሁ። መልካም ጊዜ ይሆናላችሁ። ያው በመሀል የቤተሰብ ወሬም ምናምንም እየገባ ነው። ፕራንኮ ፕራንክ አይመስልም ዞሮ ሞክረናል። ቪዲዮ ለመስራት ወዳችኋለሁ፣ አከብራቸዋለሁ። አንድ ቀን ደግሞ ባለቤቴ ብራንክ አድርገውና እስኪ አሞኛል ተብሎ ድረስ ብዬ በስልክ እሞክራለሁ የሚለውን ምላሽ እንሰማለን። የው እንግዲህ ወደ ኖርማል አቋማችን ልንመለስ እየተንቀሳቀስን ያለ ነው። ወዳችኋለሁ በድጋሚ ደህና ሆኖልኝ። ባይ ባይ